ቲና በራሷ ጊዜ ችግር ውስጥ ገብታለች ማለት ነው። በነገራችን ላይ አባባን ላግት ያለች ቀን ነው ትልቅ ችግር ውስጥ እየገባችው። አሁን እንግዲህ በካሊቭ ማስፈራራት፣ ማለትም አባባ ያስቀመጠው ትልቅ ነገር ምን እንደሆነ ታውቂያለሽ፣ እሱም ሽጉጥ ነው ሲላት ጊዜ በዛ ድንጋጤ እንግዲህ ሄዳ የማይሆን የቀሽም ስራ ሰርታለች ማለት ነው። እሱም እንግዲህ ምንድነው ለዳኒ ነግረዋለች። ለዳኒ ምንድነው ያለ ለዳኒ የተናገረችው ነገር ለማንም ሰው መናገር የሌለባት። በነገራችን ላይ አጋቹ በጣም ነው ያስጠነቀቃት። ለማንም ሰው ተሳስተሽ እንዳትናገሪ ለምኔ፣ እናትሽ ልጅ አይሆንም። ከኔና ከአንቺ ከአጋሪ ማለትም ከረዳቴ ውጪ ለማንም እንዳትናገሪ ተብላ ነበረ። ካሊብስ ያስፈራራት፣ ደንግጣ ዝርግፍግፍ አድርጋ ለዳን ነግረዋለች ማለት ነው። ዳኒ ደግሞ የነገረችበት ምክንያት የመሰላት እሷ ልክ እንደ ዳኒም አፓፓን የሚጠላ እንዴ፣ እኔ ሲጀመር እኮ ሳስመስል ነው እንጂ ሲታገት ወይም ደግሞ ሲጠፋ ጊዜ እንዴት ምናምን ያልጉት ሳስመስል እንጂ እኔ በጄ ለምን አልገደልኩትም ብዬ ነው። ስለዚህ እኔ የምፈልገው በጄ መግደል ነው ብሏታኒ፣ በጄ መግደል ከቻልክ እኔ ያለበትን ቦታ አሳያለሁ ብለዋለች። እንዴ አባይ አንቺ ጋ ነው ሲላት ጊዜ አዎ አዎ፣ እኔ ጋ ነው፣ ነገ ወስዳለሁ፣ በቃ ግን ሚስጥር ነው ብለዋለች። እሱ ደግሞ ሚስጥሩን ለመጠበቅ በቂ ብቁ አልነበረም። ምክንያቱም ከተባለ ሲጀመር እሱ ተልኮ ነው ወደ እሷ የመጣው ማለትም ሂድና አጣራ እስኪ ተብሎ ነው። ይህንንም ያለችው ትሁት ናት። ካሊብን በሀሳቡ አለበት ባይዘወይ እንግዲህ ምንም እንኳን ካሊብ ዳኔን ባያም ነውም ማለትም ያው እንደሚታወቀው ቲና የሆነ ነገር ስታደርግ ለዳኒ ትነግረዋለች። ስለዚህም ምን ብሎ ነበረ ካሌብ፣ አይ አይመስለኝም፣ እሱ ሊያጣራልን ለእኛ እሱና እሷኮ ተመጋግሮ ነው የሚያደርጉት። ምን አስበሽ ነው ትሁት? ብሏት ነበረ። ትሁት ግን አይ አይመስለኝም፣ በአሁኑ እንኳን ያግዘናል። ዝም ብለህ እሺ በለኝ እንጠቀምበት ዳኒን ብላ እንግዲህ ትሁት ባመጣችው ሀሳብ ካሊብም በመስማማቱ በጣም ትልቅ ስራ ሰርተዋል ማለት ነው። እሱም እንግዲህ ዳኒ መርምሮ አባባ ያለበትን ቦታ አውቆታል። ሰላም ሰላም፣ ውዶችዬ እንዴት ናችሁ? ሰላማችሁ ይብዛ። እንኳን በሰላም መጣችሁ፣ ውድ ቤተሰቦቼ። ይህንን ቪዲዮ ውስጥ ጀምሮ በላይክ ጀምሮ ማለት ነው። ለማዘዝ አይደለም ለማስታወስ ያክል ነው። ዛሬ እንግዲህ ይዤላችሁ የመጣሁት ከመግቢያው እንደተመለከታችሁት ትሁት ድራማን ነው ማለት ነው። እንግዲህ በዚህ ክፍል ማለትም ቀጣዩን ክፍል ይዤላችሁ መጥቻ ያለው አብራችሁን እስከ ቪዲዮ ፍጻሜ ድረስ እንድትቆዩ በአክብሮት ጠይቃለሁ ማለት ነው። እንግዲህ በዚህ ክፍል የምንመለከተው ቲና በጣም ችግር ውስጥ ትገባለች ማለት ነው። በክፍል 41 ቲና በጣም ትልቅ ችግር ውስጥ ነው የምትገባው። እሱም የሆነበት ምክንያት አባባ ያለበትን ቦታ ዳኒ አይቶታል። ዳኒ ደግሞ ለካሊብ ተናግሯል ማለት ነው። እንግዲህ ካሊብ መጀመሪያውንም እንደነገራት አንቺ እያለዚህ በሌላ አትሰሪም ለአንቺ የሚገባ ሽጉጥ ነው ብሏታለኝ እንቅ አርጌ ፈጥርቄ ትሞቼ አልቻልሽም ሜቢ በዚህ ግን ትሞቻለሽ አሁን የመጨረሻሽ ነው ብሎ ዳኒ በቁርጥ ተነስቷል ማለት ነው ቲና ላይ ምክንያቱም ቲና አርፋ ልቀመጥ ብላለች ስለዚህ ምንድነው የእሱ ሀሳቤና እቅድ የነበረው በቅድሚያ አባባን መግደል ነበረ፣ ማስገደል ማለት ነው። ከዛ በመቀጠል ደግሞ ካሊብን ማጥፋት፣ ከዛ ቲናን አድርጋ አጥፍታ ሁሉንም ገንዘቡን የራሷ ማድረግ ነበረ እሳቢዋ። ይህን ደግሞ አባባንም ነግረዋለች። ምን ብለዋለች? ያለህን ንብረት ያለህን ገንዘብ በሙሉ በእኔ ስም ታዞራለህ ብለዋለች። ኦኬ ሙሉ ነው የምትፈልጊው? ሲላ ጊዜ አዎ ሙሉውን አንድም ሳታስቀር ያ ማለት ካሊባዶጁን እንዲሆነው የእሱ ሀሳቢና ፍላጎት። በነገራችን ላይ በዚህ ላይ ዳኒም ነግሯት ነበረ። እንዴ አንቺ ቆይ በመጀመሪያ አባባን አባባን የምትዩ ቆይ፣ ለምን ከሱ ጭንቅላት ላይ አትወርጅም? ያላትን ሰው እንግዲህ ለአባባ ምን ያክል እንደሚቆረቆር እዚጋ ይገ ማለት ትረዳ ነበረ ማሰብ የምትችል ብትሆን ኖሮ ማለት ነው። ነገር ግን ማሰብ አለመቻሏዋ እዚጋ ጋር አደርሷታለኝ እንግዲህ ቲና ለአባባይ ይህን ያክል የሚቆረቆር ለምን አባባን ለምን አትተዩም? እንዴ ያን ካልሽ ደግሞ ለምን መጀመሪያውኑ እሱን አላገባሽም ነበር ብሎ ለሚከራከራት ዳኒ ነው ሚስጥሯን አውጥታ እየተናገረችው። ይሄ አለማስገናዘብ ይባላል። በእርግጥ በሷም አይፈረድም፣ ደንግጣ ነበረ። የደነገጠችው እንግዲህ ሽጉጥ አለው ማለትም የአባባይ የነበረው ደግሞ አሁን ላይ የኔ ነው፣ ስለዚህ ሽጉጥ አለኝ ሲላ ጊዜ ነው ፈርታ፣ ደንግጣ፣ ተንቀጥቅጣ የማስመሰል ጥግ። እሷ ግን ምን ነበር ያለችው? ወደ ክላስ ውስጥ ስትገባ ምን ሰሪያለሽ ከዚህ ሲላ ጊዜ ካሊብ ሲቆጣት ሲጮባት ማለት ነው። እኔ ኩልተኛ አልመጣውም። ካሊብ ተረጋጋ፣ እኔ ከፈለግክ ነገ ጠዋት ልፈታህ እችላለሁ። ወይ ኔ ማስመስል። ነገ ጠዋት ልፈታህ እችላለሁ፣ ነገር ግን እኔ አሁን የመጣሁት የአባባን ጉዳይ ነው። አመለከትክ፣ እንዴት አደረግክ እያለች ነበረ ማለት ነው። እንግዲህ ለካሊብ ይሄን የምትለው ቀድማ አባባ ጋር ሄዳ ግን ምን ብላ ነበር የካሊብ አባት እንዴት ነ እንዴት አየኸው ብላ በጣም አላግጣበታለች ማለት ነው። በነገረ ላይ እችን ቲና አታቃትም፣ ምልህን በስርዓቱ ካላደረግ ትገረፋለህ፣ ትቀጠቀጣለህ። እችን ቲና በፍፁም አታቃትም ብላው ነበረ። አይ አውቃታለሁ፣ በደንብ አውቃታለሁ፣ የሰይጣን ትልቅነት እንደሆንሽ በደንብ አውቅሻለሁ ብሏት ነበረ። እሷም እንግዲህ ለአጋችሁን አስጊያ እንዲያጋጭ ስትለው እኔ እንዲ ያለ እየቆሸሸ እየወረደ ስራ ልሰራ አልመጣሁም ብሏን። ለምንድነው ያለው? ቀድሞ ከአባባ ጋር ተደራድሯን ልጁ ማለት ነው። አጋችሁ እንግዲህ አጋቹ እንደተመለከት ነው ከአባባ ጋር ቀድሞ ተነጋግሯል አባባ አባ ምን ብሎታል ለእሷ የምሰጠው የነበረውን ገንዘብ ለአንተ ልስትህ እሷ የምትፈልገው ከኔ ገንዘብ ነው እኔ ደግሞ ለእሷ ዜሮ አምስት ሳንቲም መስጠት አልፈልግም ብሏል ስለዚህ አባባ አሁን ላይ ምንድን ነው ማድረግ የፈለገው ለአጋቹ ገንዘብ ሰጥቶ ከዚህ መውጣት ነው ከዚህ ከወጣ በኋላ የቲናን ስራ አንድ በአንድ ለካሌብም መናገር ካሌብም ደግሞ ከዚህ በኋላ ቲና የምትባል ሚስት ዳኒ የሚባሉ ሽማ ከቤት እንዳይቀመጡ ሁለቱንም አጥር አድርጎ ለማውጣት ነው የአባባ ቅድ። እኔ እኮ የቲና ብልግና ነው በጣም የገረመኝ። እንግዲህ አስቡት፣ አባባን እያናገረችው ነው፣ እሱም እየመለሰላት ነው፣ ምንም ያለው ነገር የለም። ነገር ግን ተነስና አጋጭሌ ትለዋለች ማለት ነው። ልጁ ግን ምንድን ነው ያላት፣ እያናገርሽው እየመለሰልሽ ነው፣ ስለዚህ ለምንድን ነው የምመታው? ተናግረሽው ካወራ ዝም በል ብለሽው ከተናገረ እሺ፣ ግን ከዚያ ውጭ ለምን እመታዋለሁ ሲላት እንዴ ከፍዬህ እኮ ነው ብላለች ማለት ነው። እሱም አይ የከፈልሽኝ እንዲህ ያለ ጭምልቅና ስራ ሊሰራ አይደለም። ሲጀመር እያወራሽ ነው ያለው አሁን ምን አደረገ ብሏታልኝ። እሷም እንዴ እስከ መግደል ድረስ እኮ ነው የተነጋገር ነው ብለዋለች። ከፈለግሽ ላስወግደው ልሸኘው እችላለሁ፣ ነገር ግን እንነጋገራለን ብለዋታል። የሚነጋገሩት ስለምንድን ነው? ስለ ገንዘብ ማለት ነው። ገንዘብ ደግሞ እሷ ሌላ በር የላትም። ስለዚህ አማራጩ ምንድን ነው? አጋቹ የሚፈልገው ብር ነው። ስለዚህ አጋቹ ከአባባ ጋር ይደራደራል ማለት ነው። እኔ የገረመኝ የቲና ውሸት ነው። ቲና እንግዲህ ቢራዋን እየጠጣች፣ ዳኔ ወደ እሷ ሄዶ ነበረ ወደ እሷ ከሄደ በኋላ ምን ብሏታል? እንዴ ቲና የመጀመሪያ ተጠርጣሪዎች እኮ እኛ ነን፣ አሁን ምን እየተካሄደ እንደሆነ ታውቂያለሽ አይደለ፣ ስለዚህ የሆነ ነገር ማድረግ አለብን ብሏት ነበረ ማለት ነው። እሷ ምንድን ነው ያለችው? እንዴ ይጠርጥሯ፣ ቆይ አንተ ወንጀል ሰርተሃል? አንተ ወንጀል አልሰራህም አይደል ብለዋለች። ስለ ጊዜ በቃ ካልሰራህ ምን አንቀጠቀጠ ብለው ነበረ። እሱ ግን አይ አንቺ ግን የሆነ ድል የምታከብሬ ነው የምትመስይው ምንድን ነው አለ እንደ የሆነ ነገር ብሏት ነበረ ለኔ አዎ ትልቅ ድል ነው ከፈለ ክተጣ እኔን ምሰል ያለዛ ግን ወጥተን መሄድ ትችላለ ብላ አሰናብተዋለች እውነት ለመናገር እዚህ ጋር እሷ በጣም ደስ ብሏትኝ እየዘፈነች እየጨፈረች እየጠጣች በጣም ዘና ፈታ እያለች ነበረ የዘናፈታ ግን የሚያሳዝነው ነገር ለተወሰኑ ጊዜያቶች ብቻ ነው የሚቀጥል አይደለም በእርግጥ አጋቹ ምን ብሏታል የምትፈልጊውን እስክታገኝ ድረስ እኔ ጋር ላስቀምጥልሽ ይችላለሁ ብሏታል ሰውየውን ነገር ግን ያን ቢላትም እሱ አባባን መንከባከቡን አላቆመም ውሃ እያጠጣው ነበረ እንደተመለከት ነው ሌላው ደግሞ ምግብ አምጭልን ለእኔም ለሱም ብሏታን። እሷም ለአንተ እሺ፣ ለሱ ግን አላመጣም። ስተለየውልሽ ነይ፣ ውጭ ላይ ለብቻችን እናውራ ብሎ ወስዶ ምንድን ነው ያላት፣ ይውልሽ እኔ በረሃ በጥም በዱላ በምናምን የሚቀጣ ሰው አይመቸኝም። እንደዛ ከሆነ በረሃብ ለመቅጣት ከፈለግሽ ያላስፈልግሽም ማለት ነው። ስለዚህ እኔ መሄድ እችላለሁኝ። ያለዛ ግን በሰው ስራ ጣልቃ አትግቢ። አሁን ሂደሽ ቀጥታ ምግቡን ላኪ ብሎ አስጠንቅቋታን። ባይዘ ወይ ዋርኒንግ ነው የሰጣት በጣም የሚገርመው ነገር ግን በድርድር ጉዳይ ልጁ ሲያወራው ግን እኮ አባባ ማለት እኔ ትልቅ ሰው ብልጥ ይመስለኝ ነበረ። ገንዘብን ሰጥተህ እኮ ብትገላገል ነው የሚሻልህ ምክንያቱም ለድርድር ከቀረበልህ ከሞትና ከገንዘብ ገንዘብን መስጠት ይቀላል። ምክንያቱም ገንዘብ ተሰርቶ የሚመጣ ነገር ነው ብሎት ነበረ። እንግዲህ አባባም ያለው ነገር ቢኖር ምንድን ነው አይ እንደ አደራዳሪው ይወሰነ ይወሰናል። እኔ ለቲና አንድ ሳንቲምም ቢሆን አልሰጣትም። ባይሆን አንተ ጋር መደራደር እንችላለን። ያው ገንዘብ አይደለ የምትፈልገው እሷ ስጠኝ ያለችኝን ለእሷ ከምሰጣት ለአንተ ሰጥቼ በንደራደር መልካም ነው ብለዋል አባባ። ልጅየው የተስማማ ይመስላል። በእርግጥ ትንሽ ለመሽኮር መሞክረዋል። በስራችን ታማኝ መሆን እንዳለብን ረዳለሁኝ እንደዛ ይመስለውም ወይ ሲለው አባባም እንደ ስራው ይወሰናል። ይሄ ስራ ግን ታማኝ ወይ ደግሞ የታመነ ያልታመነ የሚል አይደለም። ዋናው ነገር ገንዘብ ነው፣ ገንዘብህን ውሰድና እኔን ልቀቀኝ ብሏል። ልጁም ተስማምቷል ማለት ነው። ደስ የሚለው ነገር በሁለት በኩል የአባባ ከዚህ መውጣት በሁለት በኩል ክፍት ነው ማለት ነው። አንደኛ ነገር ከልጁ ጋር ስለተደራደረ ማለትም ከአጋቹ ጋር ስለተስማሙ ማለት ነው። ሁለተኛው ደግሞ ደስ የሚለው ለዳኒ ነግረዋለች። ለዳኒ ስለነገረችው አጋቹ ጋር አሁን ዳኒን ይዛ ትሄዳለች ማለት ነው። አጋቹ ጋር ስትሄድ ግን አጋቹ በጣም ነው የሚናደደው። ስለዚህ ከዚህ ሂጂ ብሎ ነው የሚያባረራት። ለምንድን ነው የሚያባረራት ካለን ነግሯታል። ከኔና ከአንቺ እንዲሁም ደግሞ ከረዳቴ ውጪ ማንም ሰው ስለዚህ ጉዳይ ማወቅ የለበትም። አሳውቃለሁ ብት የሆነ ፖሊስ ቢመጣ የሆነ ነገር ቢሆን ብታሰር፣ ግን አንቺ በሰላም የምትኖሪ እንዳይመስልሽ ግብረ አበሮቼ ይገሉሻል ብሏታል። ስለዚህ አሁን የማይገባበት ትልቅ ችግር ውስጥ ነው የገባችሁት፣ ቲና በራሷ ቅሌት በራሷ ጊዜ ማለት ነው እና ፓፓንም ግን እሷ ምን ብላለች፣ በገዛ እጅህ እንዳንደራደር አደረክ ብለዋለች ማለት ነው። እንግዲህ ምን አድርጎ ነው የሚደራደራት ነው እኔ በጣም ነው የሚገርመኝ። እና እሷም በጣም የሚገርመው ነገር አንድ ማለት እንደ ባለፈው እንዳለችው አራት ሚሊዮን ሶስት ሚሊዮን እንደዛ ሳይሆን ያለህን ንብረት በሙሉ ስላለችው ነው። አባባ ከእሷ ጋር ጭራሽ መጀመሪያውንም ከመምጣቷ በፊትም ላጋችሁ ነግሮታል፣ እኔ ከእሷ ጋር የምደራደረው ነገር የለኝም ብለዋል። አሁንም ደግሞ ላጋችሁ ደግሞ ይነግረዋል። ምን ይለዋልኝ እኔ ከአንተ ጋር ነው መደራደር የምፈልገው ለእሷ ዜሮ አምስት ሳንቲም መስጠት ስለማልፈልግ ይለዋል። እሷ ሲጀመር እንዳልኳችሁ ሚሊዮን ሁለት ሚሊዮን ሶስት ሚሊዮን እንደዛ አይደለም የምትፈልገው፣ ከቤት ንብረት ጀምሮ እስከ ድርጅቱ ድረስ ሁሉንም የራሷና የራሷ ማድረግ ብቻ ነው። ይህንን ነገር እንግዲህ የራሷ የምታደርገው ምን ለማድረግ ነው? ዳኔን ለማግባት ነው በእሷ ሀሳቤ ምንም እንኳን አሁን የጠላችሁ ብትመስልም ከፈለክ ሂድ፣ ከፈለክ ተቀመጥ፣ ወደዛ ወደዚህ ብታደርገውም እቅዷና አላማዋ ግን መቼም ከኔ አይሄድም ብላ ስለምታስብ ነው እንጂ እንደዚህ ወዲያ ወዲህ የምታደርገው እሱን አግብታ እየመኖር አላማ ነው ያላት። በጣም ደስ የሚለው ነገር ግን ዳኒ አሁን ላይ ስራውን ጀምሯል ማለት ነው። እስካሁን ድረስ በስራ አጦት እየተጨነቀ የነበረው ዳኒ አሁን ትክክለኛ ስራዬን ገና አሁን አገኘሁ ብለዋል። ይህም ትክክለኛ ስራው ምንድን ነው? አባባን ማስደሰት ይፈልግ ነበረ። ለምን ከተባለ ደግሞ እንግዲህ አባባን ካስደሰተና እሱ ደስ የሚለውን ነገር ካደረገ ከአባባ ገንዘብ እንደሚያገኝ ያቃል ማለት ነው። ስለዚህም የበፊት የነበረን ህይወት ማለትም አባባ ታሞያለ፣ እኔ እኮ ጥሩ ነገር አድርጌለ ነበረ፣ እኔ እኮ አንተ አላስታውስ ብለህ ነው እንጂ እያለ ሲያረዘረዝ ነበረ። ያ ስላልተሳካለት፣ አሁን ላይ ግን ከዚች ሲኦል ከሆነች ሴት ከታገተበት ማለትም ያሳገተችው እሷ ስለሆነች ከታገተበት እኔ አግዤ አባባን አወጣዋለሁ ከዛ ደግሞ የራሴ የሆነ ነገርን አባባ ይሰጠኛል ብሎ ተስፋ አድርጓል ማለት ነው ዳኒ። ስለዚህ እንግዲህ ዳኒና ቲና አሁን ላይ የተለያየ መስመር ላይ ተጓዙ ማለት ነው። በሚገርመው ሁኔታ እስካሁንም ቢሆን እሱ ከእሷ ጋር ተጉዞ አያቅም ማለትም የክፋት ስራዎቿን ሙሉ ለሙሉ አይጋራትም። እሺ ብሎም አብሯት አልሆነም። በተለይ እሷ ደግሞ ሰው መግደል ማጥፋት በዛ ላይ ደግሞ አባባንም እንደዛ ስታገማትት እንደዛ ስታደርገው ዋ በጭንቅላቱ ስትደፋ ብዙ ነገር ስታደርገው ታይ ነበረ የሚላት ማለት ነው። እና አሁንም ቢሆን በነገራችን ላይ ዳኔ እንደዛ ነገር አይመቸውም። አዎ ገንዘብ ይፈልጋል፣ ገንዘብ ይወዳል። ነገር ግን በሰው ሕይወት ላይ ቀልዶ የመጣን ገንዘብ በፍጹም ነው የማይፈልገው። ለዛም ነው ለትሁት ምን ብሏታል። ትሁት ግን አሁን በአሁን ማለት አሁን ባለው ነገር እኔ ያለውበት የእኔ እጅ ያለበት ይመስልሻል? ማለት እኔ እንደዚህ ማደርግ አባባን ማግት አይነት ነገር እዛ ያለበት እጄ ይመስልሻል ብሏታል። እሷም መን ብለዋለች? አይ እንግዲህ እኔ አታጨናንቀኝ አለህበት የለህበትም ብዬ አፌን ሞለቼ መናገር አልችልም። ባይሆን ከቻልክ አግዘን እሱ ምንድነው ትናን አጣራት አውጣጣት እሷቸዋ ሳይኖርበት አይቀርም ብለዋለች ለሱ። ይህንንም ያለችው እንግዲህ ከካሊብ ጋር ተነጋግረው ነው። ካሊብና ትሁት የተነጋገሩት ምንድን ነው? በመጀመሪያ ካሊብ ትሁትን ሲጠይቃት ትሁት ምን ብላ ነበር? አይ ካሊብ፣ በአሁኑ እንኳን እኔ ቲና ያለችበት አይመስለኝም ምክንያቱም ከቤት አልወጣችም ብለዋለች። በሚገርም ሁኔታ ከቤት እንዳልወጣች አስመስላ ከአንዴም ሁለቴ ነው የወጣችው። በመጀመሪያ ለመነጋገር ወጥታለች ማለትም ከሰውየው ጋር ለመደራደር ማለት ነው። ተደራድራ አራት መቶ ሀምሳ ሺህ ብር ካላት በኋላ ግን እሺ ብላ ያው በእርግጥ በዛ ምናምን የሚለው ክርክሯ እንዳለ ሆኖ በኋላ ላይ ምን ተባብላለች? እሺ በቃ አካውንትን ስጠኝና ትራንስፈር ላድርግል ስትለው ኖ። ለምን አካውንት ቁጥሩን ከሰጣት ሰውየው ማንነቱ ይታወቃል። አሁን ላይ አባባ ጋር ለመደራደር እራሱ አይመቸውም። እሱ በእርግጥ አባባ ጋር እደራደራለሁ ብሎ አስቦ አይደለም። ግን ምን አስቦ ነው ካልን ያ አጋቹ አስቦ የነበረው ምንም አይነት ነገር እንኳን ቢፈጠር ከእሷ ጋ አላደለ የሆነ አትካራ ውስጥ ላለመግባት ብሎ ነበረ የከለከላት። ደስ የሚለው ነገር ግን እንኳንም ያልሰጣት። ምክንያቱም አሁን ላይ አባባ ጋር ሲደራደር እሷ ችግር ልትፈጥርበት ትችል ነበረ፣ አካውንት ቁጥሩንና ስሙን ብታውቅ። ስሙን እንተዋወቅ ስትለው አስፈላጊ አይደለም ነው ያላት። ያገናኘን ስራ ነው። ስራ ስራዬን እሰራለው በሰው ስራ ጣልቃ አትግቢ። ሌላ ነገር ግን አያስፈልግም ብሏታለኝ። ስለዚህም ስሙን አታውቀውም ማለት ነው፣ ምኑንም ማንነቱንም አታውቅ ብቻ ሰው ይገላል እንደዛ እንደዛ ስለተባለች ወስዳ የአፓፓን ፎቶ አሳይታ ይሄ ነው ግደለው፣ እንዲያርገው ፍለጠው፣ ቁረጠው ብላ ሳታለች 400 ሺህ ብሯን ማለት ነው። አሁን ላይ ቲና የምታጠው ነገር ብዙ ነገር ነው። በመጀመሪያ ደረጃ ገንዘቧን 450 ሺህ ብር አጣች። በሁለተኛ ደረጃ ደግሞ ከካሊብ ጋር እስከ መጨረሻ ነው የምትለያየው በሶስተኛ ደረጃ ደግሞ ከሆነላትና ከተሳካላት የልጇን አባት ጭምር ነው የምታጣው። እሷ አፓፓ እንዲታገት ያደረገችው በዚህ ቤት ላይ ልጇን እየቧረቀ እንዲያድግ፣ እሷም ደግሞ የተሻለ ኑሮዋን በሰው ደም ማለት ነው እንግዲህ አባባን ገድላ የእሱን ሀብት፣ የእሱን ንብረት የራሷ አድርጋ መኖር ነበረ አላማውና ቅዷ። ግን አልተሳካላትም። ይህም ያልተሳካበት ምክንያት በሁለት በኩል ነው እንዳልኳችሁ። አንደኛው ለዳኒ መናገር ያልነበረባትን ስለተናገረች አሁን አጋችሁ ዞር ነው የሚላት ከአባባ ጋር ተደራድሮ ገንዘቡንም ደግሞ ከአባባ ተቀብሎ የተሻለ ስለሚሰጠው ማለት ነው፣ ተቀብሎ ሰውየውን ይፈታዋል ማለት ነው። ከስራቱ ማለትም ከታገተበት ይወጣል። ይህንን ይመስል ነበር። እዚህ ጋር የካሊብ ሚና አለበት ማለትም፣ በሽጉጥ ባያስፈራራት ኑሮ ደንግጣ ሂዳ ለዳኒ ባልተናገረች ነበረ። ስለዚህ አባባ እንግዲህ አባባ ከጌታ ለመፈታት ብዙ ሰው አስተዋጽኦ አድርጓል። የመጀመሪያው ካሊብ ነው። ስላስደነገጣት ነው ለዳኔ የተናገረችው። ሁለተኛው ደግሞ እንግዲህ አጋቹ ሰውዬ ነው። አጋቹ ደግሞ እንዴት ነው ያደረገው? ዳኒን ለምን አመጣሽ በሚል ሰበብ አባባ ጋር ተደራድሮ ፈትቶታል ማለት ነው። ሌላው እንግዲህ ትሁት ዋናዋ ነች ማለት ነው። እና ትሁትም ካሊብን ዳኒን መጠቀሚያ እናድርገው ስላለችው እሱም ደግሞ የእሷን ሀሳብ አክሴፕት አድርጎ ነው ማለት ነው። ይሄ የሆነው በጣም ደስ ይላል። አባባ ከስርዓት ማለትም ከእገታ ሊፈቱ ነው። ይህን ይመስል ነበር ይዤላችሁ የመጣሁት ማለት ነው። ቀጣዩን ክፍል በቀጣይ ይዤ እስክመጣ በያላችሁ በሰላማችሁ ይብዛልኝ። ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ለምታበረታቱኝ ኮሜንትም ለምትሰጡኝ በእውነት ከልብ አመሰግናለሁ። እስኪ የእናንተን እይታ ደግሞ ይሄ ቢሆን እኮ ይሄ ነው የሚለውን ኮሜንት ላይ አስቀምጡልኝ። አነባዋለሁ ማለት ነው። ባይ ባይ ተወዳጆች።